በክሮችና በምስማሮች ጥምረት እንዲህ አይነት አስደማሚ ጥበብ ማየት እጅግ ያስገርማል። በዚህ ሞያ ላይ የተሰማሩ ጠቢባንን ስራ ለማየት በታደምኩ ጊዜ በጣም ነው የተገረምኩት። ጥበቡን ይበልጥ የማወቅ ፍላጎትም አድሮብኛል። በነገራችን ላይ የክርና የምስማር እንዲሁም የእንጨት ቦርድ ጥምረት ጥበብ ስትሪንግ አርት ይባላል። በ19ኛው ክፍለ ዘመን ለሂሳብ ማስተማሪያነት በሚል ነበር የተጀመረው። በ1960ዎቹ ደግሞ ለቤት ውስጥ ማስዋቢያነት ማገልገል ጀምሯል። ይህ የጥበብ ስራ በህንድ በሰፊው ይሰራል በኢትዮጵያ ግን ብዙም አልተለመደም። ምንም እንኳን ከጊዜ ወደ ጊዜ እየተሻሻለ ቢመጣም ከጥበብ ስራዎች ውስጥ አብዛኞቹ በከፍተኛ ፍላጎትና ተሰጥኦ የሚሰሩ ቢሆንም የስትሪንግ አርት ስራ ግን በአጋጣሚዎች ሊጀመር ይችላል። ወደ ስራ ገባሁት በፊት አይ ነበር ማለቴ ግቢ ከመግባቴ በፊት ወይም ደግሞ ግቢ ከተመለስኩ ሁለተኛ ዓመት ነው ምናምን ላይ ኮሮና ነበርና

እና እኛ ክል ሰራሉ እኛ ክል ያፈብታሉ ይ ማለት ነበር ነው። የስትሪንግ አርት ዋና ተዋናያን ምስማሮችና ክሮች ናቸው። በአንድ የእንጨት ቦርድ ወይም ንጣፍ ላይ በተመቱ ምስማሮች ክሮችን በጂኦሜትሪካዊ አቀማመጥ በማገናኘት የሚፈለገውን አይነት ምስል መስራት ይቻላል። ስራ ለመስራት በጣም ከባድ ከሆነ እስከ ሁለት እስከ ሶስት ቀን ይፈጅ ይችላል። በተለይ ስራን ታሱ ማጥለት ላይ አሁን ይሄ መቼም ቀላል ነው ተብሎ ግን ባስ ሁለት ሰዓት ሊፈጅ ይችላል። እንዲያውም ቀለም ሳይተቀባ ቀለም ሳይቀባ ሙሉ ቀን ይፈጃል ማለት ነው። ብዙ ጊዜ አለው ዩቲዩብ ላይ አለው ቴሌቪዥን ላይ አንዳንዱ ጊዜ የሆነ ሰዓት ላይ እንዲያውም ኢንተር ተደርጎ ነበር ኢቢኤስ ላይ ማለት ነው። እነሱ የራሳቸው ቻናል አላላቸው እነሱ ጋር ተገቢያለሽ፣ ወይም ደግሞ ስትሪንግ አርት የሚለው ስትገቢ ዩቲዩብ ላይ አለ ሙሉ የምትፈልገው አይነት ነገር ከዛ ውጭ ያሉትን ደግሞ መስቀል ምናምን ከሆነ በራስ ዲዛይን ትሰሪና እንደዚህ ቢመጣልኝ ስብለሽ ታስቢያለሽ። ከዛ በኋላ ብዙ ጊዜ ደግሞ የሚለኝ መስቀል፣ ከብዙዎች ጋርም የተገናኘው በዚህ ነው። ሃይማኖታዊ ነገሮች ከሆኑ የሙስሊሞች ነበረኝ ማስረክባቸው ሰዎች አሉኝ። ሙስሊሞች የሚፈልጉትን ዲዛይን ይነግሩና ከዛ ነው ሰርቼ እሰጣቸዋለሁ። በትእዛዝ ነው ብዙ ጊዜ የሚሰራው እንጂ ስራ አድነው ከመጣን በኋላ ነው የመረጡት። ከለር ይሄ ነው ወይም ብርቱካናማ እና ደግሞ ዘጠና ሶስት ቁጥር የሚባል ከለር ነው። ከዛ ይሄን የምንገዛው ሸማ ተራ ውስጥ ነው። ብዙ ጊዜ ነው የሚሰራው፣ ቢያንስ ከሰባት እስከ ስምንት ባለው ነው። አሁን ግን ለችኮላ እንዲሆን አራት አራት አድርጌ ቶሎ ጨርሳለሁ። ዓይን እንዲመስል ደግሞ በዚህ መልኩ ደግሞ በዚህ መልኩ ሌላ ተጨማሪ እንሰራለን ማለት ነው። እዚህ ጋር የተወሳሰበ የሆነው ያንዳንዱ ክሮች አንዱ ባንዱ ሚስማር ላይ የተገናኘ ነው፣ እዚህ ጋር እንደሚታየው ማለት ነው። አሁን የዚህኛው ክር ሚስማር የዚህኛው ሚስማር ክር ከዚህኛው ከዚህኛው ጋር እየተገናኘ ይሄዳል ማለት ነው። ብዙ ነገሮቹ ጂኦሜትሪካሊ ጋር እንትን ይላሉ ይገናኛሉ፣ እና በአንዱ ባንዱ ላይ ተደራርቦ የሚሰራ ነገር ነው። ካለሽ ልምድ አንጻር ስሰሪ አንድ ነገር ከልምድ አንጻር ስትገፊበት እየቀረበች ትመጫለች። ለብዙ ነገሮች አይቶ መረዳትም ይቻላል? ከዛም ያው የሚስማሮቹን ቁጥር፣ የቀለሞቹን አይነት ምናምን ብቻ ከዛ በኋላ ዙሪያው ምን ያክል ሊሆን ይችላል ምናምን ይሉን፣ እሱን አይቶ ቀጥታ እስኪች ማድረግ ነው። የቀስተ ዳመና ቀለም እና የፀሐይን ጨረር ነው የሚያሳዩ። ከዚያ ያለፈው ሰፋ ያለ ትርጉም የለውም፣ እስካሁን አላገኘለት የስትሪንግ አርት ስራ የስዕል ችሎታ አይጠይቅም። ምናልባትም በዚህ ሙያ ላይ የሚጠበቡ ሰዎች ቀለም ነክረው ብሩሽን ከሸራ አገናኝተው የማያውቁ ሊሆኑ ይችላሉ። እኔ ያው ስዕል ሳሌ አይደለም፣ ግን እኔ እንጃ እሱን፣ እነሱ ናቸው የሚያውቁት። እኔ ይህ የሚቀል ይመስለኛል፣ ምክንያቱም ይህ በሚስማር ነው የምትሰሪው። ልፋት ቢኖረውም ብሩሽ ላይም ያው ጭንቅላት ይጠይቃል፣ ይህም ጭንቅላት ይጠይቃል። በእርግጥ ግን ስዕል ይልቅ ለእኔ ይኸኛው ነው የሚሻለኝ ብዬ አስባለሁ። ማንኛውም ሰው መሳል ይችላል። በነገራችን ላይ እንሰራ እኔም ብቻም ሳለው ሞይ ስሬው ላየው ሰው ማንኛውም ሰው መሳል ይችላል። ማየት ብቻ ነው የሚጠበቅበት፣ ዩቲዩብ ላይ ስላለ ካየሁ ማንኛውም ሰው መሳል ይችላል። ብዙ ጊዜ ስትሪንግ አርት ላይ የሚሳሉት ስዕሎች መስመር የጠበቁ ስዕሎች ናቸው። ማለት አሁን አንድ ሰዓሊ ስዕል ሲስል ምንም ነገር አይም ከራሱ ካለው ከጭንቅላት ውስጥ ፈጥሮ ነው የሚያወጣው ከዚያም ያው ጊዜ እንትን ላይ ነው ይችላል። በፈለገው ሰዓት ጀምሮ በፈለገው ሰዓት ሊጨርሱ ይችላል። አንድን ስዕል ከዛ ጋር በተገናኘ መልኩ ስናየው ይሄኛው አሁን ብዙ መስመሮቹ እንዳልኩሽ ጂኦሜትሪ ጋር ይገናኛሉ። እና እነዚህ መስመሮች አንድ ጊዜ አንድ ጊዜ ስለምናስቀምጣቸው መስመሩ ወደ ቀጥታ መስመሮች ነው ብዙ ጊዜ የምንጠቀመው እዚህ ጋር እንደምትየው። እና ከስዕል ጋር ላለመገናኝ ላለመገናኘት ብዙ እንትን አለው፣ የሚገናኝበት መንገድ ይኖራል። ግን ያው ብዙ ጊዜ ያኛው ነው ተፈጥሯዊ ነገር ውስጥ ሻለውን ነገር የምታወጪው ስትሪንግ አርት ላይ ደግሞ እምብዛም ነው። እስካሁን ድረስ እኔም አላየሁም። ያን ያክል ውስጥ ላይ ያለ ነገር ይገልጻል ለማለትም ነው ይከብዳል። የክሮች ነው የሚስማሮች ጥምረት ስለሚሆን ያኛው ግን የፈለግሽውን ቀለም ትጠቀሚበታለሽ። በዛ ምክንያት ነው ስዕል ይሻላል። ይህን ጥበብ ከጊዜ ወደ ጊዜ በማሻሻል ውበቱ እንዲጨምር ማድረግ ይቻላል። ጥበቡ ባላደገባትና በሚገባ ባልተዋወቀባት ኢትዮጵያ ሙያተኞች ችሎታቸውን ለማሳደግ የሚጥሩት የተለያዩ ማህበራዊ ድረገጾችን በመጠቀም ነው። ዩቲዩ መጀመር ምናምን። ከዛ ከግቢ እንደተመለስኩ ስራ አልነበረም። ተመርቄ ያለው ስራ ሲጠፋ ሱቅ መዋል ጀመርኩ፣ ከእህቴ ጋር ማለት ነው። ከዛ ከእህቴ ጋር በሙሉበት ነገርኳቸው። ከቤቴ ጋር ያሉ ጉረቤቶች አሉ እና እንደዚህ እንደዚህ እኮ ሰራለው ምናምን ስላቸው በቃ ስሪና እዚህ ሞክሩ፣ ገበያ ባይኖርም አንጠልጥዩና ሰው ያያዝ ምናምን አለ። ከዛ ሰራውኝ መስቀል ነው የሰራውን ገበያ ውስጥ ማለት ነው። መስቀል ሰርቼ አንጠለጠል፣ ከዛ አልፎ አልፎ የሚገዛኝ ሰው አለ፣ በማየት የሚያዘኝም ሰው አለ። ከዛ አሁንም ደሞ ሰው ልጆቹ ጠይቂ እስኪ ገበያ የሚፈልግ ሰው ካለ የሚረከብሽ ምናምን አለ ይሸጥና ትሻለ ብሩን አለኝ። ከዛ ሽከንቄ የሴጥ ሰጠኛለሁ አልኩት ከዛ በኋላ በዛው እየለመደ እየለመደ አሁንስ በጣም ነው የሚረከበኝ። ሌሎችን ማናገር ጀመርኩ። ሌሎች የሚረከቡኛል። አሁን ላይ እንደ ድሮው ሰጥቼ የሚመለሰው ተፈላጊም ስለሆነ እሰጣለሁ፣ ብር ተቀብዬ እመጣለሁ ማለት ነው። ከዛ ውጭ ባለው ደግሞ በስልክ ላይ ምናምን የሚደቡልኝ ሰዎች አሉ። በትእዛዝ እሰራለሁ፣ ሎጎችን ሰራለው። ከመስቀል ውጭ ሌሎች ትእዛዞች ሲመጡ በፎቶ ካሳዩ ማንኛውም ሰራ እሰራለሁ። አሁን ላይ ያው እረፍት የለም ሁሌም ሰራለሁ ማለት ነው። ብዙውን ያዳበርኩት ሶሻል ሚዲያ በመከታተል ነው እንጂ ሲጀምር አንዳንድ የተሰሩ ነገሮችን እነሱን ፎቶዎች በማየት ነበር። ከዛም ዩቲዩብን፣ ፌስቡክ፣ ኢንስታግራም ምናምን ሌሎች ሶሻል ሚዲያዎችን ፎቶዎችና ቪዲዮዎች እንዴት እንደሚሰሩ በማየት ከእሱ ላይ ብዙ ነገር ቀስም ያለው እና ሰዎችን፣ ጓደኞች እንደዚህ የሚሰሩ ጓደኞች አሉ። እነሱንም በመጠየቅ ማለት ነው አንድን ነገር ስትሰሪ የራስሽ ተነሳሽነት ነው የሚያስፈልግሽ። ስትሪንግ አርት እንደ ሌሎች የጥበብ ስራዎች ቢተዋወቅ ከፍተኛ የገቢ ምንጭ መሆን እንደሚችል ያለምንም ድጋፍና ካፒታል እየሰሩ ያሉ ወጣቶች አሳይተዋል። አዲስ ዓመት ይጠብቃል፣ ፋሲካ ይጠብቃል፣ ገና ይጠብቃል፣ ያው ወይም ደግሞ ሰርግ ምናምን ሲኖር ስጦታ ስለሆነ ይጠብቃል እንጂ አሪፍ ነው። በተለይ ብዙ ከስተመሮችን የምትይዥ ከሆነ አሪፍ ይሄዳል። ያው ለብቻም ሱቅ ስለሌለ አሁን ላይ የሚገኘው በቤተ ክርስቲያን ሱቆች ላይ ወይ ደግሞ ሱቃ አውቃ የሚሸጥበት አካባቢ ነው። ለብቻ ሱቅ ቢኖረው የምወር አሪፍ ነው። ሰው ተፈላጊ ሊሆን ይችላል ግን አሁን ላይ እንደዚያ ስለሆነ ነው። በሱቃ አውቃዎች በሙሉ ይገኛል። አሁን ላይ እየተለመደ ነው። ከበፊቱ ይሻላል። ከዛሬ ዓመት አሁን የዛሬ ዓመት እኔ አንዳንድ ፍሬ ነበር የምሰራው። አሁን ላይ ግን ቢያንስ በሳምንት ሶስት አራት ሰራሉ። አሪፍ ይሄ ነው እንደ ሳይዙ ይወሰናል ለምሳሌ ይሄ 40 በ40 ነው። ይሄ 450 ወይ 400 ይሸጣል፣ በእኔ ማለት ነው፣ የሌሎችን አላውቅም። ሌሎቹ ደግሞ ይሄኛው 600 ብር ይሸጣል። ይሄኛው እንደዛው 600 ብር። እሺ፣ ይሄኛው ለመስራት ሁለት ቀን ይፈጃል። ይሄኛው እንደዛው። ይሄና ይሄ አንድ ናቸው። ልፋት አለው እነዚህ ይህም ሶስት ቀን ይፈጃል። አፍራ ይገባ ነው እያ መቶ ብር ይሸጣል። ግን ገባ እኔ እንደዛ ባስረክባቸው እነሱ ደግሞ ጨምሮ እሱ ይለያያል። ያያል አምስት መቶ ብር ልጭም አምስት መቶ እንደዛ ናቸው። ዋጋ ይለያያል። የሚሰሩት ማቴሪያልም ይለያያል። ለምሳሌ ምን ከሆነ እነሱ ደግሞ አለ ጨምሮ በጣም ውድ ነው። 250 ነበር ድሮ 500 መቶ ምናምን ገብቷል። በዛ ከሆነ እነሱ ጨምረው ነው የሚሸጡት። እኔ በዚህ ነው ስለምሰራው ትንሽ ከነሱ በጣ ይላል ማለት ነው ረድ ይላል ዋጋው። እንደ መጀመሪያ ለቢዝነስ ብዬ ነበር የጀመርኩት አሁንም ቢሆን እንደ ቢዝነስ ብዬን ያስኩት ማለት ይችላሉ። ከእንግዲህ በኋላ ያለው ግን አይትጠቅም እንደ ፓሽን አርጌ ልሰራው ይችላሉ። ከዛ በተጨማሪ እንደ ቢዝነስ አርጌም ከተመቼ ሊቀጥልበት ይችላለሁ። ያው እኔ እንግዲህ የጀመርኩት ለአምሮ ወይም ለምን ብያለሁ ቢዝነስ ነው ከሥራ ነው ብዬ ስለጀመርኩት ብቻ የሚፈልገው ነገር ሰራለሁ። ትዕዛዝ አለ ከተባለ ሁሌም ሰራለሁ። ከዛ ውጪ ባለ ብሰራ ደስ ይለኛል። ሁሌም ግን እኔ ደስ ብሎኝ ብሰራው ስለማይሸጥልኝ ተፈላጊ ላይ ሆን ይችላል የሚፈልገው ነገር። ስለዚህ ማህበረሰቡን ያገናዘብ አድርጌ ነው እኔ ምሰራ። እኔ ደስ ስላለኝ ብቻ ሰራ፣ ማህበረሰቡ ይፈልገዋል ወይ እኔ ባስረክባቸው እነሱ ይሸጡታል በሚለው ነው እኔ ምሰራ አሁን ብዙ ጊዜ ትእዛዝ ተቀብዬ ነው የምሰራው። ቤት ውስጥ አ ምንም ነገር የለም። ምክንያቱም ትእዛዝ ስለሆነ ሁሉም ይሄዳል። እኔ ግን ዝም ብዬ ብሰራው ሊቀመጥ ይችላል፣ ሊቆይ ይችላል። ስለዚህ ብር ስለሚይዝብኝ አኛ ክልል ደግሞ ገቢም ስለሌለ ትእዛዝ ነው ትእዛዝ ጥብቄ ነው የምሰራው።